በአዲስ አበባ አገረ ስብከት የብዙኃን እናት ማርያም ክብረ በዓል ተከበረ። መስከረም 1 ቀን 2018 ዓ.ም ምሕረት በኢትዮጵያ ካቶሊካዊት ቤተክርስቲያን አዲስ አበባ አገረ ስብከት የብዙኃን እናት ማርያም ቤተ ጸሎት ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከበረ። በክብረ በዓሉ ክቡር አባ ዳዊት ውሸት መሥዋዕተ ቅዳሴውን መርቷል። የእመቤታችን የቅድስት ድንግል ማርያም እናትነትን ነው በዚህ ክብረ በዓል የዘከርነው እና እመቤታችን ቅድስት ድንግል ማርያም የሁሉም እናት ነች፣ የብዙዎች እናትነች የሚለውን የሚለው ሀሳብ ነው። እንግዲህ በዚህ በዚህ ክብረ ባህል ያከበር ነው የዘከር ነው፣ ያንን ነው እና በወንጌል የተነበበው የነበረው ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በነበረ ጊዜ ለዮሐንስ ደቀ መዝሙር ይችውልናትህ ብሎ የተናገረውን መሰረት ያደረገ መንፈሳዊ ክብረ በዓል ነው። የብዙኃን እናት ማርያም ዓመታዊ ክብረ በዓል በመስቀል በዓል ሳምንት የሚከበር በመሆኑና ለዝግጅትን በቂ ጊዜ ስለማይኖር በምዕመናን ጥያቄ በአዲስ አበባ አገረ ስብከት ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል ፍቃድ ወደ ጥቅምት ሃያ አንድ መዘዋወሩም ተገልጿል። በመስከረም ወር መስከረም 21 ማለት ነው። እና በመስከረም ወር የአዲስ ዓመት ክብረ በዓል አለ፣ የመስቀል ክብረ በዓል አለ። ስለዚህ የዚህ ጸሎት ቤት አማኞች በዚህ በነዚህ በተደራረቡ በዓላት አማካኝነት የመስከረም 21 ክብረ በዓሉን በሙላት ሊሳተፉ እንዳልቻሉ ብፁዕ አባታችን ካርዲናል ብርሃነ ኢየሱስ የምእመናኑን ፍላጎትን አገናዝበው በተረጋጋ መንፈስ ሰዎች ሳይጨናነቁ በተለይ ደግሞ ከአዲስ አበባ ውጭ ለበዓል የሚሄዱ የጸሎት ቤቱ አባላቶች ሳይጨናነቁ ተረጋግተው መጥተው የክብረ በዓሉ ተሳታፊ እንዲሆኑ በሚል ነው። ብፁዕ አባታችንም ይህንን ተገንዝበው ነው ቀኑን ወደ ጥቅምት 21 ላይ ያዘዋወሩት። እውነት ለመናገር ለረዥም ዓመት ይህ ክብረ በዓል ቀን ወደ ጥቅምት 21 እንዲቀየርልን ጥያቄ በማቅረብ ሂደት ላይ ነበርን። ዘንድሮ ደግሞ እንደ እግዚአብሔር ፈቃድ እንግዲህ ለረዥም ጊዜ የተመኘነውን ነገር ወደ ጥቅምት 21 ተቀይሮ በማየታችን በመስማታችን ታላቅ ደስታ ነው የሆነው። እንዳያችሁት ደግሞ ካህናቶችንም ጭምር ወደ ተለያዩ ክፍለ ሀገር የሄዱ ስለነበረ የምእመናኖቻችን ቁጥር የተሳታፊ ክብረ በዓሉ ተሳታፊ ቁጥር እጅግ በጣም አናሳ ነበረ። ነገር ግን ይህን በማስመልከት ደግሞ ቀኑ ወደ ጥቅምት 21 እንዲቀየር በብዙ ፍላጎት ላይ ነበርን። ዘንድሮ ደግሞ የእመቤታችን የቅድስት ድንግል ማርያም አማላጅነት ታክሎበት የክርስቶስን ቅዱስ ፈቃድ ሆኖ ደግሞ ወደ ጥቅምት 21 ተቀይረዋልና በዚሁም ለብዙኃን እናት ማርያም ቤተ ጸሎት ምእመናኖችና ለመላው ካቶሊካውያን እንኳን ደስ አላችሁ ማለትን አስፈልጋለሁ። በብዙኃን እናት ማርያም ክብረ በዓል ያነጋገር ናቸውም፣ በዓሉ በአማሩ ሁኔታ መከበሩን ገልጿል። የዛሬ ክብረ በዓል በጣም ደስ ይላል። እኔ ክብረ በዓል አከብራለሁ ብዬ እንትን ብዬ ነበር። የእግዚአብሔር ፍቃድ ሆኖ ደግሞ ለቅሶ ገጥሞኝ ወደ ገጠር ገብቼ ዛሬ ጠዋት ነው የደረስኩት። ክብር ለእግዚአብሔር ይሁን በደረስኩ በጣም ያምራል፣ ደስ ይላል። ብዙም ልጆች ክፍለ ሀገርም ቢሆኑ ግን በአማራ ሁኔታ ነቅሳለች፣ ደስ ይላል። ክርስቲያን ሁሉ ካቶሊክ ሁሉ እንኳን አደረሳችሁ ላለሁኝ ለማርያም በዓል ክብረ በዓሉ እጅግ በጣም ባማረና በደማቅ ሁኔታ እየተከበረ ነው እየተከበረ ይገኛልና በዚህም እጅግ በጣም ደስተኞች ነው። የዚህ ክብረ በዓል ቡራኬ ለሁሉም አማኞች በተለይ ደግሞ በእመቤታችን በቅድስት ድንግል ማርያም ላይ ልዩ ትኩረት ሰጥተው ፍቅር ሰጥተው ፍቅር ለሚያሳዩ አማኞች በሙሉ ለካቶሊክ እምነት ተከታዮች እንዲሁም ደግሞ ሌሎች የእመቤታችን የቅድስት ድንግል ማርያም ወዳጆችም እንደዚሁ የተባረከ የተቀደሰ በዓል እንዲሆን እመኛለሁ። የብዙኃን እናት ማርያም ዓመታዊ ክብረ በዓል ክቡር አባዴቱ ብሸትን ጨምሮ በርካታ ካህናት ዘማሪያና ምዕመናን በመገኘት በመንፈሳዊ ድምቀት ተከብሯል።